እዚህ ምድር ላይ ከምትኖሩ በአካል ሶሻል ሚዲያ ላይ ሞታችሁ ብትወጡ ያዋጣል። ትርፍ እያሰባችሁ የምትሰሩ ከሆነ ብዙ አታል። አንዱ ፕሪንሲፕል ሰውየውን አስቀድሙት። ሰውየው ውስጥ ፈጣሪ ያለ። ፈገግታ የዓለም ቋንቋ ነው። ከአማርኛ ውጪ ሌላ ቋንቋ የሚናገር ሰው እጁን ያሳያል። አሁን አንቺ በአረብኛ በኦሮምኛ፣ በኢንግሊሽ፣ ትግርኛ፣ ጉራግኛ እናንተ አሁን በነገርኳችሁ ቋንቋ ፈገግ በሉ። አሪፍ ሽያጭ ሰራተኛ መሆን ትፈልጋላችሁ። ብዙ ሰው እንዲገዛችሁ ትፈልጋላችሁ። ፕሮዳክት አይደለም ትሸጡት፣ ራሳችሁ ነው የምትሸጡት። ከሰው የሚበልጥ ፕሮዳክት ያለው ዓለም ላይ ማንም። ሁሉም ነገር ለሰው ስለሆነ ሰው ከፕሮዳክቱ ይበልጣል። ፕሮዳክት ከሰው ያንሳል። ጫማ ለእግር ነው እንጂ እግር ለጫማ አይደለም። ልክ ነኝ? ሰው ስላለ ነው ፕሮዳክት ያስፈለገው። አሁን ጉዴላችሁ፣ ብዙ ሸጣችሁ አልሸጣችሁ አይደለም ጉዳዩ፣ ምን ያህል ስር መስደድ ትችላላችሁ። ፐርሰናል ብራንድ የሚገነባው ደግሞ አንደኛው በሶሻል ሚዲያ ነው። ለምን ሲባል ሰው ሁሉ አሁን ስልክ ይጠቀማል። ስልኩ ውስጥ ነው አለሙ ያለው። በነገራችን ላይ ስልካችን ውስጥ ያሉ ነገሮች ሁሉ ቢወጡና ቢዘረዘሩ ይህን ቤት እንደሚሞሉት ታውቃላችሁ።